አስፈሪው የመጨረሻው ትንቢት ሊፈጸም ነው። ሁሉም ኢትዮጵያዊ፣ ሁሉም ኦርቶዶክሳዊ፣ ሁሉም የዓለም ሕዝብ ሊሰማው የሚገባ መረጃ። እስካሁን ድረስ እንግዲህ እንደሚታወቀው ባለመግባባት ብቻ ሲጠናቀቅ የሰነበተው የግብጽና የኢትዮጵያ ትንቅንቅ አሁን ወደ ለየለት ጦርነት ሊገባም ይመስላል። ከግብጽ ለተሰነዘረባት ዛቻ ኢትዮጵያ ዝም ማለትን አልወደደችም። የቃላት ጦርነቱም በእጅ እጅጉ እየተፋፋመ ይገኛል። የሁለቱ ሀገራትም ጉዳይ አልጥም ያላቸው የአሜሪካኑ ፕሬዚዳንት ዶናልድ ትራምፕም የኢትዮጵያና የግብፅን ጉዳይ ልክ እንደ ዩክሬንና ሩሲያ እንዲሁም ደግሞ እንደ ፍልስጤምና እስራኤል ጦርነት ሁሉ እጅግ እንደሚያሳስባቸውም በአደባባይ እየተናገሩ ይገኛል። ክንዳቸውንም በአሜሪካን ጦር መሳሪያ ያደራጁት ግብፃውያንም በኢትዮጵያ ላይ ጦርነትን ለማወድ ሽር ጉዳቸውን ጨርሰዋል። የትንቢቱ ፍጻሜም ተቀርቧል። መጽሐፍ ቅዱስ ስለእነዚህ ሁለት ሀገራት አስፈሪ ጦርነት ፍጻሜም እንዲህ የሚል ትንቢት ተቀምጧል። ትንቢቱ ምን ይሆን? ሰላም ጤና ይስጥልን። ውድ የጊዜ ሚዲያ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? በዛሬው ዝግጅታችን እንግዲህ በመጽሐፍ ቅዱስ ላይ የሰፈረውን አስደንጋጭ ትንቢት የግብጽና የኢትዮጵያ መጨረሻ ልናስደምጣችሁ ተሰናዳል። ሰናይ ጊዜ ለእናንተ ተመኛል። እንደሚታወቀው እንግዲህ በግልጽ አማርኛ በመጽሐፍ ቅዱስ ላይ የተቀመጠ ለኛ፣ ለኢትዮጵያውያን ተስፋን የሚሰጥ ለሌሎቹ ሀገሮች ደግሞ ተስፋን የሚያስቆርጥ አንድ አስደንጋጭ ትንቢት በመጽሐፍ ቅዱስ ላይ ተቀምጦ እናገኛለን። ታዲያ አሁን ላይ ኢትዮጵያ ስለገባችበት ከመንግስታት ጋር ስላለው ንትርክ ጭምርም በመጽሐፍ ቅዱስ ውስጥ የተፈጸመውና ንትርክ ጭምርም ተቀምጦልናል። በመጽሐፍ ቅዱስ ላይ እንግዲህ እንደሚታወቀው የተፈጸሙና ገና የሚፈጸሙ በርካታ ትንቢቶች መኖራቸው ደግሞ ልብ ማለትም ይገባናል። ትንቢቱንም መመርመር ግን ከኛ የሚጠበቅ ትልቅ ነገር እንደሆነ እናስባለን። ታዲያ አደገኛዋ አሜሪካና አጋሮቿ ነግብጽም ኢትዮጵያ ሊወሩ ሽር ጉዳቸውንም ጀምረዋል። እኛ ግን እኛ ኢትዮጵያውያን ግብጽ ብትመካ በአሜሪካ ኃይል ኢትዮጵያም ድል አላት በፈጣሪ በኩል እያለን መዘመራችንን መቼም ቢሆን አናቁምም። ምክንያቱም ደግሞ የሚጠብቀን እግዚአብሔር አምላክ የማያንቀላፋ እኛ ማረን ለማለት እንኳን ስንታክት መማር ማይሰለቸው ፈጥኖ የሚገዛን አምላካችን ከጎናችን አለና ነው። አንዳንዶች አሁንም ኃያላኑን ተው ስንል ምን ይዛችሁ ነው የምትታበዩት እያሉ ይጠይቁን ይሆናል። እኛ ግን እኛ ኢትዮጵያውያን ያዝነው እኛ እናውቀዋለን እነርሱ ጋር ያለው ሚሳኤል ነው። እኛ ጋር ግን ያለው ሚሳኤልን ብቻ ሳይሆን የክፋትን ሁሉ አለቃ የተባለውን ዲያብሎስን የሚያከሽፍ ምርጥ የጦር ዕቃ ጸሎት ነው ያለን። ሁላችንም በጸሎት መበርታትና መተጋገዝ ይገባናል እንላለን። ቅድስቲቷ ምድር ኢትዮጵያ የሀገራችን አሁን ላይ የማፈራረስ ሴራው በተለያየ መልኩ መልኩን እየቀየረ ዛሬ ላይ ደርሰናል። ይሁንና በግራ ጎኗ ግብጽና አሜሪካ በሌላኛ ጎኗ ደግሞ በወለደቻቸው ልጆቿ ኢትዮጵያ ሀገራችን ፈተና ላይ ወድቃለች። ዛሬ ዛሬ ሁሉም በየፊኗ ኢትዮጵያን ሊያንበረክካት ብዙ እየሞከረም ይገኛል። እኛ ግን እስካሁን ድረስ አልነቃንም። ሴራውም ቢሆን አልተገለጸልንም። አሁንም ቢሆን እርስ በእርሳችን እየተነካከስን አንድ የምታደርገንን የጋራ ቤታችንን ኢትዮጵያ ሀገራችንን ጥለን በኢትዮጵያ ውስጥ ላሉ መንደሮችና ጎጦች እየተጋደልን እንገኛለን። ነገር ግን አንድም ሰው ይህንን ጉዳይ የሚያስተውል የለም። የዘመኑ ጠርዝ ላይም ደርሰናል። ትውልዱ ግን አሁንም እያስተዋል አይደለም። የአጋንንት ሴራ ምሪቷንም እያወረራት ይገኛል። በምድር ውስጥ መሽገው አእምሮንም ተቆጣጥረዋት የሚገኙ አካላትም ምድርን በእጅጉ እያስጨነቋት ይገኛሉ። በተለይም ደግሞ ሀገራችንን ኢትዮጵያ ይህን ዘመን እንግዲህ ቢቻል ገዳም የምንገባበት ባይቻል ደግሞ በዓለም ውስጥ ሆነ ለነፍሳችን የምንሰራበት ወቅት መሆኑን ሁላችንም ልንዘነጋው አይገባም። በየሰገንዱ መንፈሳዊ ደውሎች በህይወታችን እየተደወሉ ይገኛል። ነገር ግን ሰላም የለም። መንፈሳዊ ደውል የምንላቸውም እነማን ናቸው ብለን ከጠየቅን እግዚአብሔር አምላክ በዘመኑ መጨረሻ በማቴዎስ 24 ላይ የዘረዘራቸው ምልክቶች ናቸው። ሰላም የለም፣ መተማመን የለም፣ ገንዘብ ወዳድነት ነግሷል። ፍቅርም ከምድሪቱ ጠፍቷል። መንፈሳዊነት በእጅጉ ጠፍቷል፣ ከልቦናችንም ተደምስሷል። ደህና ሰውም በምድሪቱ አይታይም። ታማኝ ሰው ጠፍቷል። ዝሙት በምድር ላይ ነግሷል። ስካርም እንዲሁ። ትዕቢትም በምድራችን ነግሶና የንግስና ወንበሩንም ተቆጣጥሮ ይገኛል። በጠመንጃ የሚተማመን ትውልድም እያፈራን እንገኛለን። በሰው መመካትም ተለምዷል። በሀብት መመካትም በእጅጉ ተንሰራፍቷል። ማስመሰል ነግሶ ሆዳምነት በስቶ ጻድቅ መምሰልን በእጅጉ ተንሰራፍቶና የቤተ ክርስቲያን ዘራፊዎች በስተው አስመሳዮችም ጎልብተውና ኃይላቸውን አጠናክረው ሙዳየ ምጽዋትን ገልባጮችም እንዲሁ ተበራክተውና የክብር ሹመኞች ሆነው የሰው ልጅ ረክሶ ሽጉት ጠባቂ መልአክ ሆኖም ይገኛል። ዋናውና ልንገነዘበው የሚገባው የሰው ልጅ መርከሱ ነው። የሰው ልጅ መርከስ ተስፋ ያስቆርጣል። የሰው ልጅ ከረከሰ ጊዜው ስለማለቁ ለሁሉም በቂ ደውልና በቂ ማስረጃ ነው። አንድ ፍሪዳ በመቶ ሺህ ብር እየተገዛ ነገር ግን የሰው ልጅ ለዕለት ጉርሱ የሚያጠግበውን አንድ መቶ ብር አቶ በመንገድ ላይ ወድቆ እናየዋለን። ይሁንና ይቺ እውነተኛ የማይኖርባት ውሸታም ብቻ የሚነግስባት፣ ግፈኞች የሚንደላቀቁባት፣ ከዲያብሎስ ጋር ያልተደመረ የማይኖርባት ዛሬ ዛሬ ሀገራችን ኢትዮጵያ በተለይም ምድራችን ሆናለች በመጽሐፍ ቅዱስ ላይ የተቀመጠውም ትንቢት ሊፈጸም ተቃርቧል ጥቂት ጊዜያት ጥቂት አመታት ብቻ ነው የሚቀሩት ሀገረ ግብጽም ልትጠፋ ትንቢቱም እውል ሊሆን ተቃርቧል እንግዲህ የአለም የመገናኛ አውታሮችም ቢሆኑ በአሁኑ ሰዓት ከጋዛው ጦርነት በተለይም ከሩሲያና ከዩክሬን ጦርነት ባልተናነሰ መልኩ በየዜናዎቻቸው እያራገቡት የሚገኝም አንድ ትልቅ ጉዳይ አለ ይህም ጉዳይ የኢትዮጵያና የግብጽ መቋጫ ያልተገኘለት በአባይ ወንዝ ዙሪያ ያለውን መካረር ነው። ታዲያ ይህንንም አሁን አሁን የሚታየውን የአባይ ወንዝ ሰጥ አገባም ጊዜ የወለደው ዘመን አመጣሽ የሚመስለን በርካታ ሰዎች እንገኛለን። ነገር ግን ከክርስቶስ ልደት በፊት ጀምሮ የአባይ ጉዳይ በግብጽና በኢትዮጵያ መካከል ጦር ሲያማዝዝ ዘገር ሲያስነቀንቅ የነበረ ጉዳይም ነው። በወቅቱ እንግዲህ የኢትዮጵያ የውሃ ሀብት እጅግ ከበቂ በላይ የሆነና በመልካ ምድርም ሀብታዊ የበለጸገች ከመሆኗም የተነሳ ያለ ተቃውሞ የአባይን ወንዝ ለሺህ አመታት ያህል ወደ በረሃዋና ምድረ በዳዋ ግብጽ እየወረደ ያደርሳት ያርሳት ያረሰርሳት ነበር። የኢትዮጵያ አፈርም ቢሆን ግብጽን ጠፍጥፎ እንዳቆማት የዓለም ሕዝብ የሚመሰክረውና ና የሚያውቀው እሙን ጉዳይ ነው። አባይ ወይንም ጊዮን ብዙ ትንቢት የተነገረለት ታላቅ ወንዛችን ነው። ከዚህ ቀደም የአባይ ወንዝን የኢትዮጵያ ነገስታት ከአንድም ሁለቴ ከሁለቴም ሶስቴ ገድበውት የግብፅን መከራ አጽንተውባት እንደነበር ልንዘነጋ አይገባም። የአረብ አብዮት ግብፅን ሲያጠግባትና ግብጽ በአረብ ሀገራት ተስፋ ስታገኝ ሰይፏን ሞርዳ ዘገሯን ነቅንቃ ኢትዮጵያውያንን ልትወጋ አባይን ከስሩ ለመቆጣጠርም በርካታ ጊዜያትን ሞክራ ድል እንደተነሳች። ይሁንና በወቅቱ የነበሩ ኢትዮጵያውያን ነገስታትም ንጉስም፣ ጻድቅም፣ አንዳንዶቹ ካህንም ጭምር እንደነበሩ እናስታውሳለን። እንደነ ንጉስ ዳዊት ያሉ ሀያላን ጠቢባን ነገስታትም የአባይን ወንዝ በተለየ ጥበብ ገድበው አሁን ግሸን ማርያም ያለውን ግማደ መስቀል ከግብፅ ወደ ኢትዮጵያ እንዲመጣና በክብር እንዲቀመጥ የሆነውም በዚህ በአባይ ወንዝ ምክንያት ነበር። ግድቡ ያኔ በቆራጥ አባቶቻችንና ነገስታቱ ግማደ መስቀሉ ወደ ኢትዮጵያ እንዲመጣ አደረገ። ዘንድሮስ ምን ይፈጥር ይሆን? ይህ ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ከግብጽ ጋር አለመግባባት ውስጥ ገብታ መቆየቷን እናስታውሳለን። ግብጽ፣ ኢትዮጵያና ሱዳን ላለፉት አስራ አራት ዓመታት በአባይ ወንዝ ጉዳይ ከስምምነት ላይ ለመድረስ ሲደራደሩ የነበረ ቢሆኑም አሁንም ግን ሶስቱም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ ግን አልተቻለም። ከዛም ባስ ብሎ ነገሮች ወዳልተፈለገ አቅጣጫም እያመሩ ይመስላል። ከሰሞኑ የሚሰነዘሩ የቃላት ጦርነቶችም ማብቂያቸው መቋጫቸው ጥሩ አይመስሉ። በቀድሞ ጊዜያት ባደረጉት ንግግራቸው ግብጽ የኢትዮጵያን የህዳሴ ግድብ ማፈንዳት ትችላለች ሲሉ የነበሩትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአሁኑ ሰዓት ስጋት የገባቸውም ይመስላሉ። በጣም አስፈላጊና ወሳኝ ጉዳይ ነው በማለትም በከፍተኛ አማካሪያቸው አማካኝነት የተለያዩ ንግግሮችንም እያደረጉ ይገኛል። እንደሚታወቀው ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናትን በማቀራረብ ስምምነት ላይ እንዲደርሱ ከመሞከራቸውና ንግግሮችን እንዲያደርጉ ከማድረጋቸው ባሻገር በተለያዩ ጊዜያቶች ግድቡን በተመለከተ አነጋጋሪ አስተያየቶችንም በመስጠታቸው ይታወቃሉ። ከዛም ባለፈ ኢትዮጵያን በእጅጉ በመናቅና ስሟን ጭምር ለመጥራት ስሟን ጭምር ለመጥራት ኢትዮጵያ ሀገራችንን ሲጠየፉ እንደሰነበቱም እናስታውሳለን በተለያዩ መረጃዎችም ተሰራጭተው ተመልክተናል። ታዲያ ፕሬዝዳንቱ በአሁኑ ሰዓት የኢትዮጵያ ሕዳሴ ግድብ ጉዳይ ትኩረት ሊሰጠው እንደሚገባና ለፕሬዝዳንቱ ወሳኝ አጀንዳ መሆኑንም አማካሪያቸው እየገለጹ ይገኛል። ከቀናቶች በፊትም ቢሆን ይህ ግድብ ተጠናቆ መመረቁንም አስመልክቶ የተለያዩ ስታሰራጭ የሰነበተችው ሀገረ ግብጽን ብትሆን በአሁኑ ሰዓት ትዕግስቷ እንዳለቀና ከዚህ በኋላ ከኢትዮጵያ የህዳሴው ግድብ አንጻር የሀገራቸውን ብሔራዊ ጥቅምና የውሃ ደህንነትን ለማስጠበቅ አስፈላጊ የሆነ ሁሉንም እርምጃ እንደምትወስድም በፕሬዝዳንቷ አልሲሲ አማካኝነት እየተናገረች ትገኛለች። ግብጽ በዚህ ብቻ አላበቃችም። ይህ የታላቁ የኢትዮጵያ ህዳሴ ግድብ ከተጠናቀቀ በኋላ የግብጽ ከፍተኛ ባለስልጣናት ጠንከር ያለ ንግግሮችንም እየሰነዘሩ ይገኛል። ፕሬዚዳንት አልሲሲ ሀገራቸው የውሃ ደህንነቷን ለማስጠበቅ አስፈላጊውን ሁሉ እርምጃ እንደምትወስድ ሲናገሩ ከቀናት በኋላ ደግሞ ጠቅላይ ሚኒስትሩ እንዲሁ ግብጽ በአባይ ውሃ ላይ ያላትን ታሪካዊና ህጋዊ መብት አሳልፋ አትሰጥም በማለት ተከታታይ የሆኑ ንግግሮችንና ዛቻዎችን በኢትዮጵያ ላይ እያደረሱ ይገኛል። ኢትዮጵያን በበኩሏ ለዚህ የግብጽ ንግግር ዝም ማለትን የወደደች አይመስልም። ኢትዮጵያ ለፕሬዝዳንት አልሲሲ በሰጠችው ምላሽ ግብጽ ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ ዘመቻ እያካሄደች እንደሆነና የአባይ ወንዝን በበላይነት ለመቆጣጠር እየሞክረች ነው የሚለውንም የተቀነባበረ ክስም በእጅጉ አጣጥላም ታይታለች። ነገር ግን ይህ የቃላት ጦርነት በዚህ የቃላት ጦርነት ብቻ የሚቋጭ አይመስልም። ከክርክር በዘለለ አሜሪካን ክንድ አድርጋ የምትጠባበቀው ሀገራዊ ግብፅም ደህንነቴን ለማስጠበቅ ምንም አደርጋለሁ ብላ ለጦርነት ተሰናድታለች። መጽሐፍ ቅዱስ ግን እንዲህ ይለናል። ትንቢተ ሕዝቅኤል ምዕራፍ ሰላሳ እንዲህ ይለናል፣ እግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር እንዲህም በል፣ ጌታ እግዚአብሔርም እንዲህ ይልሃል፦ ዋይ በሉ ለቀኑ ወዮ! ቀኑ ቅርብ ነው፣ እግዚአብሔር ቀን ቅርብ ነው። የደመና ቀን የአሕዛብ ጊዜ ይሆናል። ሰይፍ በግብፅ ላይ ይመጣል፣ ሁከትም በኢትዮጵያ ይሆናል። የተገደሉትም በግብፅ ውስጥ ይወድቃሉ፣ ብዛቷንም ይወስዳሉ፣ መሰረቷም ይፈርሳል። ኢትዮጵያና ፉጥ ሉድም ተደብላለቀ ሕዝብም ሁሉ ኩብም ቃል ኪዳንም የገባችው ምድር ልጆች ከእነርሱ ጋር በሰይፍ ይወድቃሉ። እግዚአብሔር እንዲህ ይላል ግብፅን የሚደግፉ ይወድቃሉ፣ የሀይሏም ትዕቢት ይወርዳል። ከሚግዶል ጀምሮ እስከ ሴዌኔ ድረስ በእርሷ ውስጥ በሰይፍ ይወድቃሉ፣ ይላል ጌታ እግዚአብሔር። ባድማም በሆነ አገሮች መካከል ባድማ ይሆናል፣ ከተሞቿም በፈረሱ ከተሞች መካከል ይሆናል። እሳትንም በግብጽ ባነደርኩ ጊዜ ረዳቶቿም ሁሉ በተሰበሩ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በዚያ ቀንም መልክተኞች ተዘለው የሚኖሩትን ኢትዮጵያውያንን ለማስፈራራት ከፊቴ በመርከብ ይወጣሉ፣ እንደ ግብጽም ቀን ሁከት ይሆንባቸዋል፣ እነሆ ይመጣልና። ጌታ እግዚአብሔር እንዲህ ይላል የግብጽን ብዛት በባቢሎን ንጉስ እነርሱና የአህዛብ ጨካኞች ሕዝቡ ምድሪቱን ለማጥፋት ይመጣሉ። ሰይፎቻቸውንም በግብጽ ላይ ይመዛሉ፣ ምድሪቱንም በተገደሉት ይሞላሉ። ወንዞችንም ምድረ በዳ አደርጋለሁ፣ ምድሪቱንም በክፉ ሰዎች እጅ ሸጣታለሁ። ምድሪቱንና መላዋን በሙሉ በእንግዶች እጅ ባድማ አደርጋለሁ። እኔ እግዚአብሔር ተናግሬ ያለሁ። ጌታ እግዚአብሔር እንዲህ ይላል፣ ጣዖቶቹን አጠፋለሁ፣ ምስሎችንም ከሜንፎርስ እሽራለው ከእንግዲህ ወዲህ በግብፅ ምድር አለቃ አይሆንም። በግብፅ ምድር ላይ ፍርሃት አደርጋለሁ። ጳጥሮስንም አፈርሳለሁ፣ በጣኔዎስም እሳትን አነዳለሁ፣ በኖ ላይም ፍርድን አደርጋለሁ። በግብፅም ምሽግ በሲል ላይ ማዕቴን አፈሳለሁ፣ የኖህንም ብዛት አጠፋለሁ። በግብፅም እሳትን አነዳለሁ፣ ሲንም ትጨነቃለች፣ ኖዕም ትሰበራለች። በሜንፎርስም በየቀኑ ጠላቶች ይሆኑባታል። የሄሊዮቱ ከተማና የቡባስቱም ማሶች በሰይፍ ይወድቃሉ፣ ሴቶችም ይማረካሉ። የግብፅንም ቀንበር በዚያ በሰበርኩ ጊዜ በጣፍና ስቀኑ ይጨልማል፣ የኃይሏም ትዕቢት ይጠፋባታል፣ ደመናም ይጋርዳታል፣ ሴቶች ልጆችም ይማረካሉ። እንዲሁ በግብፅ ላይ ፍርድን አደርጋለሁ፣ እኔም እግዚአብሔር እንደሆንክ ያውቃሉ። እንዲህም ሆነ። በ11ኛው አመት በመጀመሪያው ወር ከወሩም በሰባተኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የግብፅ ንጉሥ የፈርዖንን ክንድ ሰብር፤ ያለው እነሆ በጨርቅ በመጠቅለል ይፈወስ ዘንድ ሰይፍንም ለመያዝ እንዲበረታ አልታሰረም። ስለዚህ ጌታ እግዚአብሔር እንዲህ ይላል፤ እነሆ እኔ በግብፅ ንጉስ በፈርዖን ላይ ነኝ። የጸናችሁንና የተሰበረችውን ክንዱን እሰብራለሁ፣ ሰይፍንም ከእጁ አስረግፈዋለሁ። ግብፃውያንም ወደ አሕዛብ እበትናለሁ ወደ ሀገሮችም እዘራቸዋለሁ። የባቢሎንንም ንጉስ ክንድ አበረታለሁ ሰይፌንም በእጁ እሰጣለሁ። የፈርዖንን ክንድ ግን እሰብርበታለሁ። ተወግቶም በሚሞተውን ጉርጉሮ በፊቱ ያንጎራጉራል። የባቢሎንም ንጉስ ክንዱን አጸናለሁ። የፈርዖንም ክንድ ይወድቃል። ሰይፍንም በባቢሎን ንጉስ እጅ በሰጠው ጊዜ እርሱም በግብፅ ምድር ላይ በዘረጋው ጊዜ እኔ እግዚአብሔር እንደሆንኩ ያውቃል። ግብፃውያንም ወደ አሕዛብ በመትናለሁ ወደ አገሮቹም እዘራቸዋለሁ እኔም እግዚአብሔር እንደሆንኩ ያን ያውቃሉ። ይህ ትንቢትም ቢሆን በመጽሐፍ ቅዱስ ላይ በግልጽ የተቀመጠልን ተፈጽሞ ይሆን ወይንም ደግሞ ወደፊት ይፈጸም አሁን ይፈጸም የሚለውን ሁሉም ኦርቶዶክሳዊ መርምሮ የደረሰበት ነገር ግን እንዲሁም በመጽሐፈ መቃቢያን ቀዳማዊ ምዕራፍ 34 ላይ እንዲህ ይለናል። የሜዶን መንግስት ትጠፋለች። የሮም መንግስት ግን በመቄዶንያ መንግስት ላይ ፈጽማ ትጸናለች። የነነዌ መንግስት በፋርስ መንግስት ላይ ትጸናለች። የኢትዮጵያ መንግስት በእስክንድሪያ መንግስት ላይ ትጸናለች። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ጥብቅ የሆነው መልእክት ጥብቅ የትንቢቱ ፍጻሜ ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ